ያልተፈለገ እርግዝናን ለመከላከልና ራስዎን ከአባላ ዘር በሽታዎች ለመጠበቅ ሲባል የተለያዩ መንገዶችን ይጠቀሙ ይሆናል። ነገር ግን የእነዚህ መከላከያዎች እውነታዎችን አውቆና ተረድቶ ጥቅም ላይ ማዋል እጅግ ጠቀሜታ ይኖረዋል ብዬ ስለማስብ ይህንን እጥር ምጥን ያለን መረጃ አዘጋጅቼላችኋለሁ። የዛሬው መረጃዬ ትኩረቱን ያደረገው በዚህ ጊዜ አሳሳቢና አንገብጋቢ ጉዳዮች የሆኑ ከመጡ ችግሮች መካከል እርግዝናን የሚመለከት ነው። ውርጃ ጥርስን የመንቀል ያህል ቀላል በሆነበት በዚህ ጊዜ አስቀድሞ ስለ እርግዝናና መከላከያዎቹ እንዲሁም እርግዝናን ተመልክቶ አብረው ስለሚነሱ ጉዳዮች ሰፋ ያለ ዳሰሳን ይዤላችሁ ቀርቤያለሁ። እርግጠኛ ነኝ ትወዱታላችሁ። እርስዎም ከነበሩት ልምድ እንዲሁም ማወቅ ስለሚፈልጉት ነገሮች በኮመንት መስጫ ሳጥን ውስጥ ቢጽፉልን ተገቢውን የሆነ ምላሽን ለመስጠት ፈቃደኞች ነን። መልካም ቆይታን። በትክክል እርግዝና ሊፈጠርበት የሚችሉ ቀናቶች ኦቪዩሌሽን በሚከናወንበት ቀናቶች ናቸው። ኦቪዩሌሽን የሚከሰትበት ቀን አንዲት ሴት ልጅ የወር አበባ ካየችበት የመጀመሪያ ቀን ጀምሮ በመቁጠር በ14ኛ ቀን አካባቢ ይከሰታል። ስለዚህ ከፍተኛ የማርገዝ እድል የሚኖርባቸው ቀኖች የወር አበባን ባዩ ከ8 እስከ 10 ቀኖች ነው፣ የወር አበባው ለመቆም ከ4 እስከ 6 ቀን የሚፈጅበት ከሆነ ማለት ነው። ነገር ግን ረዘም ያለ የወር አበባ ጊዜ ካሉት ኦቪሌሽን የሚከሰትበትም ጊዜ ስለሚረዝም የወር አበባውን ርዝመትን ማወቅ አለበት። የሚከተለው መረጃ ከወር አበባ በኋላ እርግዝና የሚፈጠርባቸውን ቀኖች የሚያሳይ ሲሆን መሰረት ያደረገው በየ28 ቀን የወር አበባዋን ለምታይ ሴት ብቻ ነው። ከቀን 1 እስከ 5 የወር አበባ በፈሰሰበት የመጀመሪያ ቀን ጀምሮ እስከ 8ኛው እስከ አምስተኛው ቀን የወር አበባ መፍሰሻ ጊዜ ነው። ከቀን ስድስት ዘጠኝ ከቀን 6 እስከ 9 በንጽጽር እርግዝና የማይፈጠርበት ጊዜ ነው፣ ሪላቲቭ ኢንፈርታይል ከቀን 10 እስከ 12 በንጽጽር በእነዚህ ቀኖች እርግዝና ሊፈጠር ይችላል። ሪላቲቭሊ ፈርታይል። ከቀን 13 እስከ 15 በእነዚህ ቀኖች በእርግጠኝነት እርግዝና ይፈጠራል። ሞስት ፈርታይል። ከቀን 16 እስከ 19 በንጽጽር በእነዚህ ቀኖች እርግዝና ሊፈጠር ይችላል። ሪላቲቭሊ ፈርታይል። ከቀን 20 እስከ 28 በእነዚህ ቀኖች እርግዝና አይፈጠርም፣ ኢንፈርታይል ነው። ማስታወሻ ትክክለኛው የኦቪሌሽን ጊዜ የሴት እንቁላል ከወንድ የዘር ፍሬን ዝግጁ ሆኖ የሚጠብቅበት ጊዜ ሲሆን ይህም ጊዜ ከ12 እስከ 24 ሰዓት ብቻ ይረዝማል። ምክንያቱም የወንድ የዘር ፍሬ ከግብረ ሥጋ ግንኙነት በኋላ በሴት ሰውነት ውስጥ ከ3 እስከ 5 ቀናቶች መቆየት ይችላል። የሴቶች እንቁላል ደግሞ ለተጨማሪ ቀናቶች ሊቆዩ ይችላሉ። ስለዚህ ሊያረግዙባቸው የሚችሉ ከአምስት እስከ ሰባት የሚደርሱ ቀኖች አሉ ማለት ነው። በወር አበባ ጊዜ የግብረ ሥጋ ግንኙነት ቢደረግ እርግዝና ይከሰት ይሆን የሚል ጥያቄ አለ። የወር አበባን የምታይ ጊዜ የግብረ ሥጋ ግንኙነት የምትፈጽም ሴት የማርገዝ እድሏ የቀነሰ ቢሆንም ሙሉ ለሙሉ ግን አይከሰትም ለማለት አይቻልም። ይህም የሚሆንበት ምክንያት የወር አበባ ከማለቁ በፊት እንቁላል ሊፈጥር የሚችልና ወይንም ደግሞ የወንድ ዘር በማህፀን ውስጥ እስከ ሦስት ቀን ወይንም ከዚያ በላይ የሚቆይበት አጋጣሚ ስለሚኖር ነው። ጦት ማጥባት እርግዝናን ይከላከላል ወይ? ነው ሌላው ጥያቄ ደግሞ ጡት ማጥባት የእንቁላል መፈጠርን የሚከላከል ቢሆንም የሚቆይበት ጊዜ ግን ለጥቂት ወራት ብቻ ስለሆነ ሰውነት ወደ ቀድሞ ሁኔታው በሚመለስ ጊዜ የማርገዝ እድልም አብሮ ስለሚመለስ ጡት ማጥባት እርግዝናን የሚከላከልበት ጊዜ ውስን መሆኑን መገንዘብ ያስፈልጋል። የመጀመሪያ ጊዜ የግብረ ስጋ ግንኙነትን ማድረግ ላልተፈለገ እርግዝና ያጋልጣል ወይ የሚሉት ዋናውና መሠረታዊው ጥያቄ ነው። አዎን፣ ለመጀመሪያ ጊዜ የሚደረግ የግብረ ሥጋ ግንኙነት ላልተፈለገ እርግዝና ላያጋልጥ ይችላል ብለው የሚያስቡ አንዳንዶች እንዳሉ እርግጥ ነው። ነገር ግን ይህ ከእውነት የራቀ ነው። በመጀመሪያ የግብረ ሥጋ ግንኙነት ወቅት ሕመምና ደም መፍሰስ ሊያጋጥም የሚችል ቢሆንም እርግዝናን ከመከላከል ጋር ግን ምንም አይነት ግንኙነት የሌለው መሆኑን ተገንዝቦ ተገቢውን ጥንቃቄ ማድረግ ያስፈልጋል። የወሊድ መቆጣጠሪያዎች ምን ያህል እርግዝናን ይከላከላሉ? የወሊድ መቆጣጠሪያዎች በትክክለኛው መንገድ ከተተገበሩ ከ90% በላይ የሚሆን የመከላከያ አቅም ያላቸው ሲሆን ተአቅቦ ግን ጥርጥር የሌለው አማራጭ ነው። የወሊድ መቆጣጠሪያን ለመጠቀም በሚታሰብ ጊዜ በየትኛውም አይነት እንደምንመርጥና አጠቃቀሙን በተመለከተ ሐኪሙን ማማከሩ ተገቢ ነው። በግብረ ስጋ ግንኙነት ጊዜ ሁለት ኮንዶሞች እንዳርቦ መጠቀም በእርግጥ እርግዝናን የበለጠ ይከላከላል የሚል የተሳሳተ እምነት አለ። አብዛኛውን ጊዜ ሰዎች ሁለት ኮንዶም እንዳርቦ በመጠቀም የበለጠ ጠቀሜታ እንዳለው ያስባሉ። ይህ ግን እጅግ የተሳሳተና ከእውነት የራቀ ሲሆን ይባስ ብሎ በሚፈጠረው ፍጭት ወይንም ፍሪክሽን ምክንያት የኮንዶም መቀደድን በማስከተል ላልተፈለገ እርግዝናና ለአባላዘር በሽታ የመጋለጥ ዕድል በከፍተኛ ሁኔታ ይጨምራል። ስለዚህ ሁለት ኮንዶሞችን ደርቦ መጠቀም አይመከርም። የወሊድ መቆጣጠሪያ እንክብሎችን መውሰድ ወዲያውኑ እርግዝናን ይከላከላል ወይ? የወሊድ መቆጣጠሪያ እንክብሎች አጠቃቀምና የሚወስዱበትን ጊዜ በሚገባ ማወቅ እርግዝናን ለመከላከል ጠቃሚ ነው። የወሊድ መቆጣጠሪያ እንክብሎች የወር አበባ በመጣ ከመጀመሪያው ቀን እስከ አምስተኛው ቀን ውስጥ መጀመር ወዲያውኑ ካልተፈለገ እርግዝና የሚከላከል ሲሆን ከዚያ ጊዜ ውጪ ከመጀመሩ ግን ወዲያውኑ የመከላከል አቅም ስለማይኖረው ኮንዶምን መጠቀም ማስፈላጊ ይሆናል። ሁሉም የወሊድ መቆጣጠሪያዎች ከአባላዘር በሽታ ይከላከሉ ይሆን? ከወሊድ መቆጣጠሪያዎች ውስጥ ኮንዶምን መጠቀም ብቻ ከአባላዘር በሽታ ራስን መከላከል የሚቻልበት ዋነኛው መንገድ ነው። የወሊድ መቆጣጠሪያ እንክብሎች የሰውነት ክብደትን ይጨምራሉ? አንዳንድ ሴቶች የሰውነት ክብደትን መጨመር እንዳስከተለባቸው የሚናገሩ ሲሆን ምክንያቱም የምግብ ፍላጎትን መጨመርን ማስከተሉ እና ፈሳሽ በሰውነታችን እንዲቀመጥ ማድረጉ መሆኑን ጥናቶች ያሳያሉ። ስለዚህ የወሊድ መቆጣጠሪያን ክብሎች መጠነኛ የሚባል የሰውነት ክብደት መጨመርን ያስከትላሉ። የወሊድ መቆጣጠሪያን መጠቀም መሐንነትን ያስከትላል? አያስከትልም። ሆርሞኖችን በውስጣቸው የያዙ የወሊድ መቆጣጠሪያዎች ለረጅም ጊዜ ከተወሰዱ መሃንነትን ያስከትላሉ ተብሎ የሚታሰብ ቢሆንም እነዚህን የወሊድ መቆጣጠሪያዎች መካንነትን እንደማያስከትሉ ሊያውቁት የሚገባ እውነታ ነው። ኮንዶምን በሌሎች ቁሳቁሶች መተካት ይቻላል? በፍጹም አይቻልም። በግብረ ስጋ ግንኙነት ጊዜ ኮንዶምን በሌሎች እንደ ላስቲክ ፊኛ እና የመሳሰሉ ቁሳቁሶች ተክቶ መጠቀም በፍጹም ተገቢ ያልሆነ ድርጊትና ካልተፈለገ እርግዝናም ሆነ ከአባላዘር በሽታ በጭራሽ እንደማይከላከል ሊያውቁት ይገባል። ሴቶች ሳያስቡት ወይንም ሳይወጥኑት ጽንስ ቢያስወረዳቸው የጽንስ መጨንገፍ ወይም ውርጃ ይባላል። ነገር ግን በፍላጎት ሆነ በእቅድ ጽንስ ለማስወገድ የሚደረግ ክንዋኔ ጽንስ ማስወረድ ይባላል። ጽንስ ማስወረድን በተመለከተ በሁለት ይከፈላል። በአንድ በኩል ጽንስ ማቋረጥ የሴቷ መብት ነው። በመሆኑም ይህ መብት በሕግም ሆነ በአገልግሎት አለማቅረብ ሳቢያ መገደብ የለበትም የሚል ሲሆን፣ በሌላው በኩል ደግሞ ጽንሱ ሕይወት ያለው ፍጡር በመሆኑ ጽንስ ማስወረድ አውቆና ሆን ብሎ ሕይወት እንደማጥፋት ይቆጠራል የሚሉ ወገኖች አሉ። በሀገራችን ያሉ ትላልቅ ሃይማኖቶችም ቢሆኑ ጽንስን ማስወረድን ይቃወማሉ። በጽንስ ማስወረድ ህጋዊ መሆን አለመሆን ያለው ውዝግብ በሀገራችን ብቻ ሳይሆን በሁሉም ሀገሮች ውስጥ የሚካሄድ ነው። ጽንስን ማስወረድ ያለው አደጋ። በአጠቃላይ በሰለጠነ ባለሙያና በጤና ተቋም የሚደረጉ ውርጃዎች በጣም ሴፍ ወይንም አስተማማኝ ናቸው። ነገር ግን ልክ እንደ ማንኛውም የህክምና ሂደት ጽንስን ማስወረድ አንዳንድ አደጋዎች ሊያጋጥሙ ይችላሉ። ከስር የዘረዘርኩላችሁ ከጽንስ ማስወረድ በኋላ ሊከሰቱ የሚችሉ አደገኛ የጤና ችግሮች ናቸው፦ ከማህፀን ብዙ ደም መፍሰስ፣ ኢንፌክሽን፣ የሆድ ውስጥ አካላት ወይንም የሆድ እቃ መጎዳት። ጽንስን ለማስወረድ በሚቀጥሉት አይነት ሁኔታዎች ከተካሄደ አደገኛ አይደለም ተብሎ ይታሰባል። በአግባቡ በሰለጠኑና ልምድ ባላቸው የጤና ባለሙያዎች ከተሰጠ ንጽህናቸው በተጠበቀ የሕክምና መሳሪያዎች ከተሰራ። በሌላ በኩል ደግሞ ጽንስን ማስወረድ አደገኛ የሚሆንበት ሁኔታም አለ። በጤና ባለሙያ ካልተካሄደ ወይንም ጤና ባለሙያ በቂ ልምድ ከሌለው፣ ለጽንስ ማስወረጃ የማይሆኑ መድኃኒቶችንና መሳሪያዎችን መጠቀም፣ መሳሪያዎቹ ሆኖ አካባቢው ንጽህና ከሌላቸው። በከፍተኛ ጭንቀት ያሉ ሴቶች ጽንስን ለማስወረድ ብዙ አይነት ያልተገቡ ሙከራዎችን ያደርጋሉ እናም ራሳቸውን ለአደጋ ያጋልጣሉ። አደገኛ በሆኑ ጽንስ የማስወረድ ተግባራት በብዙ ሺህ የሚቆጠሩ ሴቶች ለሞት፣ ለኢንፌክሽን እና ለመሃንነት ይዳረጋሉ። በመሆኑም ጽንስን ለማስወረድ ሲወስኑ በጤና ተቋም ውስጥ በዶክተር ወይንም በተለይ በልዩ ሁኔታ በሰለጠነ ነርስ መዳረጉን ያረጋግጡ። ምንም አይነት መድኃኒቶች በራስዎ ጊዜ አይውሰዱ። ማለትም በቅድሚያ ከሐኪሞ ወይንም ከነርስ ጋር ሳይነጋገሩ በብልቶ ውስጥ ምንም ነገር እንዳያስገቡ ይመረጣል። በአፍ የሚወሰዱ የባህል መድኃኒቶችንም ሆነ ከፋርማሲ የሚገኙ መድኃኒቶችን መጠቀም አደገኛ ነው። ለምሳሌ የወባ መድኃኒት፣ የምጥ መድኃኒቶች አደገኛ ሊሆኑ ይችላሉ። ራስን አውቆ ከከፍተኛ ቦታ መጣል፣ ሆዶን መደብደብ፣ መቀጥቀጥ ወዘተ የውስጥ አካላትን በመጉዳት አደጋን ሊያስከትሉ ይችላሉ። በመሆኑም በእነዚህ ነገሮችን ከማድረግ ይቆጠቡ። በሴት ብልት ውስጥ እንጨት፣ ሽቦ፣ የፕላስቲክ ቱቦ ቅጠላ ቅጠሎች ወይንም የባህል መድኃኒቶችን ማስገባት መድማት፣ ኢንፌክሽን እና ጠባሳን ሊያስከትሉ ይችላሉ። በመሆኑም እነዚህን ነገሮች ከማድረግ ይቆጠቡ። ጽንስን ካስወረዱ በኋላ የተለየ ማድረግ ያለቦት ነገሮች አሉ። ውርጃን ከፈጸሙ እስከ ሁለት ሳምንታት ድረስ ወሲብ መፈጸም አይመከርም። ወይም ምንም አይነት ነገሮችን ወደ ሴት ብልቶ ውስጥ አያስገቡ። እንደዚያ ካደረጉ በጣም ከባድ የሆነ ኢንፌክሽን ሊያጋጥሞት ይችላሉ አንድ ቀን ወደፊት ማርገዝ ብፈልግስ? አደገኛ ባልሆነ ሁኔታ የተደረገ የጽንስ ማስወረድ እንደገና ለማርገዝ አስቸጋሪ አይሆንም። ጽንስን ማስወረድ ጤንነትን አይጎዳም፣ እናም የወደፊት ልጆችን ጤናም አይጎዳም ሲሉ ባለሙያዎች ይገልጻሉ። እስቲ እርሶ በዚህ መረጃ ላይ ያሉትን ሐሳብና አስተያየት ያካፍሉን።